አለኝ እኔ እንዳንቺ አይደለሁም። አንቺ ቀውስ ነች። ትፈጠር አንቺ ስርዓት አንቺ ደግሞ በተለይ አንቺ እንዳትናገሪ። አታቂኝ? አላቅሽ እንዴ? ምንድን ነው አላቅሽም? አታቂኝም? አናትሽ ነው ምንሽ በዚህ እንዴ። እንዳታወሩ ከዚህ በኋላ ቪዲዮ ላይ እንዳታወሪ፣ እንዳታወሪ ስለ እኔ እኔ እኔ ለምን እንደታቃላችሁ። እዚህ ድረስ እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማረጋችሁ እንድታውቁ ፈልጌ ነው እሺ ቤታችሁ ድረስ የመጣሁት ። ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺን አያድርግ፣ ምን እንደማድረግሽ እኔ ማ አሁን አንድ ና ንድ ስለኔ ማውራት ታቆማላችሁ፣ በተላችሁ ስለኔ ማውራት ታቆማላችሁ? ወይስ እዚህ ጋዛ አርከፍክፌባችሁ ለኩሻችሁ ልሂድ? ወይስ አናታ አናታችሁን ልበላችሁ? አዩ ደግሞ ብቻዬን እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጠዋችሁ ስጋችሁን፣ በሩ በሩ ነው ለውሻ መሰጠላችሁ። እዚህ መኪና ከከፈትኩኝ አናወራም፣ በቃ አናወራም። እንዳያታወሩ ስለ ስለኔ እኔም ስለ እናንተ አላውራም። እናንተም ስለኔ አታወሩ። ቪዲዮ መስራት ከፈለጋችሁ መፍታችሁ ነው። ምንድነው ደግሞ የምትገለመው? እናወራም። ይቅርታ ጠይቁኝ። አንችም ይቅርታ ጠይቁኝ እኮ በቃ ሱመያ፣ ይቅርታ። ስለአንቺ አናወራም። ይቅርታ እንደ ሰው እንደ ይቅርታ ትጠይቃላችሁ ወይስ አናት አናታችሁን ልበላችሁ? በዚህ

ጣጣ ይቅርታ። ያ ለነገሩ አንቺ መመታት የምትስፈልጊ አደለሽ። ፍቻት እንደው ፍቻት፣ ተፈትቻለሁ ብለሽ ወራጫለሁ በዚህ ሚስማር እንዲ፣ እሺ፣ ማንግላሽን በዛ ላይ ደግሞ ብቻዬን ተቀመጪ። አን ተነሽ፣ ተነሻ፣ መነሳት አቃተሽ? ቀዝነሻ፣ ተነሺ ሽንታ እንዴ ረጅም ሰዓት የታሰረች አትመስለውም? እጆ እንዲን ታነ እንደ እንደምትሞጣ ሙሉ ዙር እስኪ ዙር ተይኝ። እኔማ ትቼሻለሁ፣ ሂጂ ግቢ በቃ። አንቺ ምን ትመስላለች እች አዩ፣ አሁን አንቺስ፣ አዩ። በዚህ አናትሽን ሳልልሽ ሁለተኛ ስለ እኔ ስሜን ታነሻለሽ? አታነሽም? አላነሳውም አልኩሽ፣ አልደግሞም፣ አላነሳውም። ስሜን ሁለተኛ እንዳጣች፣ ሁለተኛ ስሜን እንዳጣች